የማጭበርበሪያ መንገዱ የማታለያ ዘዴው ብዙ ነው። ብዙ ጊዜ ዲጂታል መንገዱ ይመረጣል። ስም ወጥቶለት ይተዋወቃል። ዋና ተግባሩ የሆነ ምርትን ወይም አገልግሎትን ማስተዋወቅ ነው ይባላል። ታማኝነትን ለማትረፍ ብዙ ስልቶችን ይጠቀማል። አንዱ አንዱን እያስገባ ተመዝጋቢው ይበዛል። በየአርባ ቀኑ ያስገቡት ገንዘብ እጥፍ ሁኖ እንደሚከፈላቸው ይነገራቸዋል። በርካቶች የተነገራቸውን አምነው የተባሉትን ያደርጋሉ። ይሰማል አልሰማ ያወራል። ሰንሰለቱ ይረዝማል። ብዙዎች እውነት መስሏቸው ይገባሉ። በርካቶች ተታለው በዚህ ወጥመድ ይጠለፋሉ። ራሱን ኤም ኤን ጂ ፊልም ፕሮዳክሽን ኤንድ ኢንቨስትመንት ብሎ በሰየመ ድርጅት የተታለሉ ያነሳሉ። በቃ ቤተሰብ ነክ የምትለው ሰው ነው ቀድሞ ገብቷል። እሱ እንደዚህ እንደዚህ አይነት ነገር አለ፣ በቴሌግራም አፕሊኬሽን ብቻ እንትን እያልክ ብር እያስገባ ለምን ብር አናመርተም ማለት፣ እኔም ገባሁኝ። መጀመሪያ በአስራ ሁለት ጀመር ነው አገኘነ፣ በሀያ አራት ጀመር ነው አገኘነ፣ በሰላሳ ስድስትም አገኘነ። ከዛ በኋላ አንድ ሊሚትድ ሆነ እንደፈለግ ማስገባት ትልቅ ሆነ የአባላቱ ቁጥር እጅግ እየጨመረ መጣ። አርባ ቀን የነበረ ወደ ሰላሳ ቀን መጣ። እንደገባ ሁለት ሺ ብር ወይ ሶስት ሺ ብር ቦነስ ይኖረዋል። ለምሳሌ አስር ሺ ብር አስገብተህ ሁለት ሺ ብር ቦነስ ትሰጥሃል። አስር ሺ ብር ደግሞ እስከ አስራ አራት ወይ እስከ አስራ አምስት ቀን ባለው ኢንተርቫል በቀን በቀን እየታሰበ ለአንተ ይመለሳል። አንድ ሰው ቢያስገባ ሁለት ሺ ብር ከሆነ አምስት ሰው ሲያስገባ አስር ሺ ብር ያገኛል ማለት ነው በየቦታው ቢሮ ይከፍታል። ከሐረር እስከ ባህር ዳር፣ ከመቀሌ እስከ ሞያሌ፣ ከሐዋሳ እስከ አሶሳ ሁሉም የሚገቡበት ሰፊ አዳራሽ ይሆናል። ሄድ ኦፊሱ የነበረው ቦሌ የነበረ አስላስ ጋር፣ ባህር ዳርም ነበረ፣ ወደ ሞጣ ምናምንም ነበረ፣ ዚ አርባ ምንጭ ነበረ፣ ዚ አዲስ አበባም ወደ አየር ጤናና ፒያሳ ነበረ። ድርጅቱ በርካታ ማሳመኛ ሰበቦችን ይደረድራል። መነሻው ከሀገር አሜሪካ እንደሆነ ይጠቅሳል። በፌዴራል ፖሊስ ወንጀል ምርመራ ቢሮ የፋይናንስና ንግድ ነክ ወንጀል መርማሪ ኢንስፔክተር ይሁን ያበባው ዋና መቀመጫው አሜሪካን ሀገር ኮሎራዶ ግዛት በሚባል በፊልም ኢንዱስትሪ ላይ የተሰማራ ትልቅ ድርጅት ነው በሚል ንግድ ፍቃድ በማውጣት ህጋዊ ሽፋን አድርገው ሰውን ይህ ትልቅ ድርጅት እንደሆነ በአፍሪካ የመጀመሪያውን ቅርንጫፍ ሊሰሩ እዚህ ሀገር እንደመጡ በማሳመንና በሚሰራው ስራ ተካፋይ እንዲሆኑ በማድረግ ነው እንግዲህ ሰዎች ወደዚያ አባል እንዲሆኑ የሚያደርጓቸው። በሰዎች ላይ እምነት ለማሳደር ታላላቅ አርቲስቶችንና ታዋቂ ሰዎችን መጠቀምን ይመርጣል። ይህ ድርጅትም ያደረገው ይህንኑ ነው። ኢትዮጵያ ላይ ሆሊውድን እንተካለን የሚል በኢትዮጵያ አሉ የሉም የሚባሉ አርቲስቶችን ሰብስበው ቤት ጌዘር አድርገው በጣም ትልልቅ ሆቴሎች ላይ ውል ተፈራረሙ። ያ ፎቶ ይለቀቃል በቴሌግራም የኢትዮጵያን ፊልም አሶሽን ጋር አብረን መስራት እንፈልጋለን ምናምን ብለው ጥሪ አቅርበውላቸው መጥተው ተፈራርመዋል። እንግዲህ የአርቲስቶችም እጅ ሊኖርበት ይችላል የሚል ግምት አለ። የኔ ድርጅቱ በአንድ ዓመት ቆይታው አንድ የፊልም ስክሪፕት ከመግዛት ባለፈ ምንም እንዳልፈየደ የጠቆመው ፖሊስ ታዋቂ አርቲስቶችን እንደ ሽፋን ስለመጠቀሙ ግን በምርመራ አጣርቻለሁ ብሏል። ድርጅቱን ሲከፍቱም ሆነ በኋላ ላይ የፊልም ድርሰት እንገዛለን በሚል በተዘጋጀ የጋዜጣዊ መግለጫ ላይ የኦፕኒንግ ሴሬሞኒው ላይም ትልልቅ አርቲስቶችን በመጠቀም የነሱን ዝነኝነት የእነሱን ታዋቂነት እንደ ሽፋን በማድረግ ሰው በቀላሉ ትረስት ቢውልድ እንዲያደርግና ሜምበር ሆኖ ለዚህ ማጭበርበር እንዲጋለጥ የሚያደርጉበት መንገድ በጣም ረቂቅ ነው። በተዘረጋው የዲጂታል መረብ ውስጥ የብር መጠኑ እጥፍ ጨምሮ ይነበባል። ሌላ እድል ይመቻችላቸዋል። ከዚህ ቢቀመጥላቸው እንደሚጠቀሙ አማራጭ ይሰጣቸዋል። ያለው ይጨምራል፣ የሌለው ተበድሮ ተቀማጩን ለማሳደግ ይጥራል። በቀረቡት አማራጮች እየጓጓ ሰው ትርፉን ለማሳደግ ይጥራል። የተወሰኑ ሰዎች ይጠቀማሉ፣ ያን ያዩ ይገባሉ። ከጊዜ በኋላ ግን ድርጅቱ የተለያዩ ሰበቦችን ማቅረብ ይጀምራል። መጨረሻው ላይ ሶስት ቀን የሚከፍል የነበረ ወደ አምስት ቀን ተራዘመ። በአምስተኛው ቀንም ታገሱን ባንኩ ሲስተም ስላልተስተካከለ ነው አሉ። ሁለት ሳምንት ሞላ። ይህ ቀን ደግሞ ሲደርስ ክፍያ ሪጀክት ማድረግ ጀመሩ። እየደወሉ እያንዳንዱ ሰው በቃ እንደዚህ እንደዚህ አይነት ችግር ገጥሞን ነው እና በጣም ከይቅርታ ጋር ለይቅርታው ከኢተሌን አግኘው ይልህና የሌለ ቦነስ ይለቃሉ ብዙም ሰው ማዘዝ በሚጀምርበት ሰዓት ላይ ከዚህ ከአስራ ሁለት ሺህ በላይ ማዘዝ አይቻልም ተባለ። ለምሳሌ ሆን ሶስት መቶ አርባ አካባቢ ነበረ ውስጥ ላይ ከአስራ ሁለት ሺህ ብር በላይ መውጣት አይቻልም ብለው ነው። ቪአይፒ ዋን ቪአይፒ ቱ ተብሎ ተከፋፍሎ ቪአይፒ ቱዎች የአስራ አምስት ቀን ያገኛሉ ይላል። ከአስራ አምስት ቀን ወደ ሰባት ቀን አመጡ። የዛኔ እንደሚዘጋ እርግጠኛ ሆን ከሰባት ቀን ያስገባኸው ብር በሁለተኛው ቀን እጥፉ ነው ይመጣል ብለው ማለት ነው። ማዘዝ ስንጀምር ሪጀክት ተደረገ። ሌላ ለምን ሪጀክት ተደረገ እየተመለሰባችሁ ሰዎች ሌላ ተጨማሪ ቦነስ ይሰጣችኋል። እዛ ተጨማሪ ቦነስ እንዲከፈልህ ምናምን ያደርጉና ያም ቦነስ አድረው እዛ ካለህ ብር ላይ ይጨመራል። ነገርየው እየጦፈ ትርፉ እያደገ ከፍ አድርጎ ያስገባ ጠቀም ያለ ገቢን ያገኛል የሚለው ዜና በይበልጥ ይወራል። ይህም እንደ ሰበብ የተጠቀመው የድርጅቱን የአንድ ዓመት የልደት በዓል እንደሆነ ፖሊስ በምርመራው ማጣራት እንደቻለ ያነሳል። ወደ መጨረሻው አካባቢ ድርጅቱ የተቋቋመበትን የአንድ ዓመት አኗል ሴሬሞኒ ለማዘጋጀት በሚል ሰዎች ከዚህ ቀደሙ በተለየ መንገድ አንድ ሰው ለምሳሌ መቶ ሺህ ብር ኢንቨስት ቢያደርግ ወደዚያ ተቋም ሁለት መቶ ሺህ ብር ተደርጎ እንደሚመለስለት በመግለጽ ከዚህ ቀን እስከዚህ ቀን በሚል በመገደብ ሰዎች ያላቸውን ገንዘብ አንጡራ ሀብታቸውን ወደ እነሱ ኢንቨስት እንዲያደርጉ ከተደረገ በኋላ መጨረሻ ላይ በተለመደው መንገድ ካሻውት ማድረግ ሲፈልግ አባል ሆኖ የተመዘገቡ ሰዎች ሲስተሙ እምቢ አለ በሚል ምክንያት ሊንኩ ሊዘጋ ይችሏል። ከድርጅቱ የተለያዩ ሰበቦች ተደጋግሞ ይሰማሉ። ሲስተም አስቸግሮን ነው፣ ባንክ ሕግ አሻሽሎ ነው፣ የአባላቱ ቁጥር ስለበዛ ነው፣ ጠብቁ፣ ችግሩ ከባንክ ነው፣ የተለመዱ ምክንያቶች ነው ይጠቀሳሉ። ይህንን ተከትሎ የተቃውሞ ድምፅ ከተሰማ ይቅርታ ተጠይቆ ለዚህ መጉላላት ቦነስ ይለቀቃል ተብሎ ከተቀማጩ ገንዘብ የተወሰነ ቁጥር ይደመራል። ያኔ ቁጠው ይረግባል። ቦነሱ ግን የሚታይ እንጂ የሚወጣ አይሆንም። በዚህ መንገድ በርካቶች ቤት እየሸጡ መኪና እያስያዙ አስረክበው ተቀምጠዋል። በጣም ብዙ መኪና እየሸጡ ቤት እየሸጡ እኮ የገቡ ሰዎች አሉ። አራት ሚሊዮን ያስገባሷል በመቶዎች በቃ በጣም በጣም ብዙ እና ቤት ሽተው ሆቴል እንትን ብለው መኪና ሽጠው ምናምናም የገቡ አሉ። የፌዴራል ፖሊስ ወንጀል ምርመራ ቢሮ የፋይናንስና ንግድ ነክ ወንጀል ምርመራ የፋይናንስ ወንጀሎች ዋና ክፍል ኃላፊ ኢንስፔክተር ታደለ ውበቱ የማጭበርበሪያ ዘዴው ውስብስብ፣ የማታለያ መንገዱ ረቂቅ ነውና ሰዎች መንቃት አለባቸው ይላሉ። መቆሚያ የለው በሀገሪቱ ላይ እንዳሉ ያሉ የሶሻል ሚዲያ ተጠቃሚዎች ለዚህ ተጎጂ እየሆኑ ነው። ንግድ ፍቃዱ ህጋዊ ነው፣ ግን ስራው የሚሰራው ህገወጥ ነው። ስለዚህ በዚህ ሰላሳ በአርባሽ የሚሆኑ ሰዎች እየተጎዱ ነው። በዚህ የተወሰነ ብር ያስገባሉ፣ ከዛ በዚያ የተወሰነ ይሰጧቸዋል ከዛ እናገኛለን እናገኛለን እያሉ እስከ ሶስት ሚሊዮን እስከ አራት ሚሊዮን እየተበሉ ያሉበት ሁኔታ ነው ያሉ እና ይህንን ነገር ህብረተሰቡ መጠንቀቅ አለበት። በኢትዮ ቴሌኮም የሶፍትዌር ዲቨሎፐር ስፔሻሊስት አቶ ቢኒያ ምን ይበሉ ደግሞ ሲጀመር ሰው ያልለፋበትን ያልደከመበትን እንካ ሲባል መጠርጠር እንዳለበት ይጠቁማሉ። መቼም እዛች ጋር ሽርፍራፊ ነገር የለም ማለት አይደለም። ሰው ማሰብ ያለበት ሳይሰራ ፕራይስ ሳያወጣ ምንም አይነት ገንዘብን እንደማያገኝ መቻል አለብን። ይህን ያክል ገንዘብ አገኛለሁ ብሎ አንደኛ ኤክስፔክት ማድረግ የለበትም። በእንደዚህ አይነቱ የማታለያ መንገድ የሚጠቀሙ በርካቶች ናቸው። አሁን ላይ በዚህ የማጭበርበሪያ ተግባር የተሰማሩ አራት ድርጅቶች በፖሊስ ተይዘዋል። እነዚህ ድርጅቶችን ሲመሩና ሲያንቀሳቀሱ የነበሩ ቁጥራቸው 24 የሚሆኑ ተጠርጣሪዎች በቁጥጥር ስር ውለው ጉዳያቸው ተጣርቶ ክስ እንደተመሰረተባቸው የፖሊስ የምርመራ መዝገብ ያሳያል። ከእነዚህ ውስጥም አራቱ የውጭ አገር ዜግነት ያላቸው ናቸው ተብሏል። ይህ ኤም ኤን ጂ ፊልም ፕሮዳክሽን ኤንድ ኢንቨስትመንት የተባለው ድርጅት በአንድ ዓመት ቆይታው 1.2 ቢሊዮን ብር በኢትዮጵያ ያ ንግድ ባንክ በአንድ ሂሳብ ቁጥሩ ብቻ ማንቀሳቀስ እንደቻለም ፖሊስ በምርመራ ስለማጣራቱ ሰምተናል።